አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል አለሚን ዛሬ እንግዲህ መርሳ ከተማ ላሳያችሁ። ያው እንደምታዩት ፍርስርሱ ወጥቷል እና በምክንያት እንደሆነ እንዴት የቱ እንደፈረሰ ሁሉንም የማሳያችሁ ይሆናል። ይሄ እንግዲህ ከገበያው ወጣችሁ ወደላይ ወደ ስፓልቱ ስትሄዱ ያለው መንገድ ነው። እና በዚህ በግራ በኩል ያሉት ናቸው አሁን የማሳያችሁ እነዚህ፣ የፈረሱት። በቀኝ በኩል ያለው ገና ነው፣ ገና አልፈረሰም። ያው በዚህ ሳምንት ውስጥ ነው በነገራችን ላይ ማፍረስ የተጀመረው እና አሁን እየፈረሰ ነው፣ ገና አላለቀም። ግን በጣም ብዙ ኮንቴነሮች ፈርሰዋል። በጣም ብዙ ማለት ነው እስከ በእስከዛኛው ዙሪያ ድረስ የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋ ወንድማችን የዘረጋው በነገራችን ላይ ዛሬ ሰኞ ስለሆነ ያው መርሳም ሰኞ ገበያ ስላለ ለዛ ነው የዘረጋው እንጂ ቦታው ክልክል ነው። ምንም አይነት ግብይት መፈጠር እንዳይችል ተደርጓል። ያው የኮሊደር ልማት በሚል ነው እንግዲህ የፈረሰብን ነው የሚሉት። እንደምታዩት ይሄ የመናኸሪያው መግቢያ ነው፣ ወደ ውስጥ የምትገቡበት በገበያው በኩል ያለው ማለት ነው። በፊት ለፊት ሳይሆን በዚህ በኩል ነው ብዙዎቻችን ገበያ ሄደን የምንገባበት ማለት ነው። እና ይሄ ሁሉ እንዳለ ኮንቲነሮቹ፣ ልብስ ቤቶች፣ ፍራሽ ቤቶች፣ መጋረጃ ቤቶች ነበሩ። እነዚህ በጣም ሰፋ ያለ ስራ የሚሰሩ ኮንቲነሮች ነበሩ። እና እንደዚህ ፍርስርስ ብለው ነቃቅለው እቃቸውን አንስተዋል። እንደምታዩት መስተዋታቸው እየተሰበረባቸው እቃቸው እየተሰባበረባቸው ነበረ። በፍጥነት ነው አንሶ የተባል ነው አሉ። እና በዚህ ሳምንት ውስጥ ነው ይሄ ሁሉ ኮንቴነር ፈርሶ ያለቀው ማለት ነው። እና እንግዲህ ይህ ለኮሊደር ልማት ተብሏል። ያው እዚህ ደሴም ላይ እንደዚህ ተደርጓል። መናኸሪያው ታድሱ አሁን አሪፍ ሆኗል። እና ልማት በሚል ነው እንግዲህ ልማት የሚለውን ነገር ያው አሁን አልገድፈውም። ምክንያቱም መጀመሪያ ሰላሙ እንዲመጣልን ነው የምንፈልገው። ሰው ያለውን ሰርቶ ከበላና ለጊዜው ካሸጋገረ ህይወቱን በዚህ በውጥረት እና በዚህ በጦርነት ወቅት እና ይሄ ልማት ያስፈልጋል ብዬ አላምንም። ግን ምን ታስቦ እንደሆነ እንግዲህ ወደፊት ሁላችንም የምናየው ይሆናል። በእርግጥ ጥሩ ነው ማልማቱ። ግን አሁን በጣም ነው ብታዩ ያሳዝናሉ፣ ስታወሯቸው ማለት ነው እነዚህ የፈረሰባቸው የት እንደምንሄድ እንጃ፣ በቃ ለጊዜው ተፈናቀሉ። ስራ የት ሄደው ይሰራሉ? ሁሉም በየመንደሩ በዚሁ አካባቢ ያልፈረሱት ቤቶች ጋር፣ መኖሪያ ቤቶች ምናምን እንደዚህ ግንባታ የተገነቡ ቤቶች ውስጥ ኪራይ እንከፍላለን ብለው ነው እቃችን ያስቀመጥነው፣ አሉና እንደዚህ አሁን ለጊዜው ከስራ መፈናቀላቸው በዚህ አስቸጋሪ ወቅት በጣም ከባድ ሆኖባቸዋል። እና ቦታም ከዚህ ሌላ መስሪያ ቦታ መሰጠቱ ምናምን ስራ መጀመራቸው ያ ገና የሚታሰብበት ጉዳይ ነው። ግን አሁን እንደዚህ ባጭር ጊዜ አፍርሱና ከስራችሁ ተፈናቀሉ ተብለው እንደዚህ ያው ተፈነቃቅለዋላችኋለሁኝ። በጣም ነው የሚያሳዝኑት ብታያቸው። እማቃቸው እዚህ ይሄ ፊት ለፊት በነገራችን ላይ በጣም ብዙ ወርቅ ቤቶች ነበሩ እነዚህ ያሁን ስፓልቱ ዳር ዳር ያለው ማለት ነው። ወደ መናኸሪያ መግቢያው በላይ በኩል እነዚህ ብዙ ኮንቲነሮች ነበሩ። አንዳንድ የህፃናት ቡቲኮችም አሉ። ይሄ እንደምታዩት የስፓልቱ ዳር ዳር ማለት ነው ወደ መናኸሪያው በኩል ሲል በጣም እዚህ ጋር የመርሳ ልጆች የምታስታውሱ የወርጌሳ ልጆች ብዙ አላችሁ ወርቅ ቤቶች ነበሩ። እነዚህ ማለት ነው የፈረሱት አሁን እና ማቃቸው ልጆች ነበሩ ከወርቅ ቤቶች በጣም ነው ወላሂ የሚያሳዝኑት። አሁን የት ሄደው ስራ እንደሚጀምሩ በጣም አሳስቧቸዋል። ይሄ ምናልባት የሚታደሰው መናኸሪያው ዙሪያው በቃ ልማቱ የሚሰራው ምናልባት ዘግየት ያለ ጊዜ ሊፈልግ ይችላል እና እስከዛ ምን እንደሚያደርጉ ግራ ተገብተዋል ሁሉም እና እንግዲህ አላህ ለእነሱም ኸይሩን ነገር ይፍጠርላቸው። ሀገራችንንም እንግዲህ ሰላም ያደርጋት። በዚሁ እንግዲህ ሁሉ ነገር ቢስተካከል ጥሩ ነው ብዬ አስባለሁኝ። የሰላሙ ሁኔታ ላይ ግን መጀመሪያ ቢሰራበት አሪፍ ነበረ። ሰላም ሲያገኝ ሁሉም ነገር ይስተካከላል። ወላ ስራ ያለውም ስራ የሌለውም ተፍ ተፍ ብሎ ሰርቶ የዕለት ጉርሱን ይፈልጋል። ግን ሰላም ከሌለ ከባድ ነው እና ውዶች፣ እንደምታዩቸው እንግዲህ እነዚህ እዚህ አካባቢ በነገራችን ላይ ፀጉር ቤቶችም እንደዚሁ ወርቅ ቤቶች ብቻ ሳይሆኑ በመሀል ስልክ ቤቶች እንደዚህ ሞባይል ጥገና ምናምን ብዙ ብዙ ነበሩ። እዚህ አካባቢ ብዙ የገበያ እንትኖችን የያዙ ኮንቴነሮች ነበሩ። ያው እንደምታያቸው አንድም የለም። ይሄ ከእንትኑ በታች ያለው ይሄ ቆርቆሮ በቆርቆሮ ያው የመናኸሪያው እንትን ነው ለመናሀሪያው አገልግሎት የሚሰጡ ናቸው። እንደ ሽንት ቤቶች አሉ። በታች በኩል እነዚህ አንዳንድ ነገር የሚሰሩባቸው ምንድነው፣ ትኬት ባስ ሲወጣ ምናምን መኪና ሲሄድ ትኬት የሚቆርጡበት ምናምን ናቸው እንጂ ምንም ሱቅ ምናምን ነገሮች አይደሉም። ሱቆቹ በሙሉ ፈርሰዋል። እንግዲህ እንደምታዩት ነው። ያው ይሄ መርሳ መናሀሪያ በነገራችን ላይ እንግዲህ አስራ ሶስት አመት አካባቢ መሰለኝ የተባለው እንግዲህ መናኸሪያው ከአስራ ሶስት ዓመት በኋላ እድሳት ሊደረግለት መሰለኝ። ሁሉም ሰው የፈረሰበት የሚያውቀው ነገር የለም። ያው ኮሊደር ልማት ተብሎ ነው የፈረሰብን ነው የሚሉት እና እንግዲህ በዚህ የምታዩት ደግሞ በመናኸሪያው ወደዚ አካባቢ ወደታች ቆልቁሎ ሁሉም እንዳለ ነው የፈረሰው ሙሉ በሙሉ ማለት ነው። የሚገርማችሁ ነገር በቃ ሳምንት እለት ገና እዚህ አካባቢ ያሉት በር አካባቢ በዚህ በመናኸሪያው አጠገብ ያሉት እነሱ ብቻ ነበሩ። ኮንቴነሮቹን የራሳ ባለቤቶቹ ማለት ነው እየነቀሉ ነበረ፣ እና ይሄ ላሜራውን ማለት ነው መንቀል ጀምረው ነበረ። አሁን ምን ጊዜ በቃ ተጣድፎ እዚህ እንደደረሰ እንግዲህ አለሁ አለም በጣም ነው በፍጥነት እያፈረሱ ያሉት። በነገራችን ላይ ወላሂ መስራት ነው እንጂ የሚከብደው ማፍረስ በጣም ቀላል ነው። የሆነን ነገር እንደዚህ ማበላሸት በጣም ቀላል ነው። ብዙ ለፍተውበት ብዙ ነገር በቃ አስተካክለው ረትበው፣ እኔ እንጃ ተደራጅተው የተቀመጡበትን ቦታ እንደዚህ ፍርስርስ ሲል ደግሞ በጣም ነው የሚያስጠላው። እንደምታዩት ይሄ ደግሞ ከመናኸሪያው በስከ ግልባጭ በስከ ወዳኛው ማለት ነው። እና የመርሳ ልጆች የሆናችሁ እንግዲህ ታውቆታላችሁ ብዬ አስባለሁ። ይህን ሁሉ አካባቢ እንደዚህ ሆኖላችኋል። እንግዲህ በቅርቡ አላህ ሀገሩንም ሰላም አድርጎት በቅርቡ ተስተካክሎ የምናየው ደግሞ ያድርገን ኢንሻላህ። እንግዲህ ለአሁኑ ይሄንን መስሏል። እና እንግዲህ እውነት ለልማት እንደዚህ መናኸሪያውን ለማደስ ከሆነ አሪፍ ሆኖ እንደሚሰራ ተስፋ እናደርጋለን። እንደሚያምርበት ማለት ነው። በነገራችን ላይ ውርጌሳም እንደዚህ ተመዝግቦ ሂዷል። እንዳለ ላይ መናኸሪያ አካባቢ ያሉት ኮንቲነሮች ታች ራሱ ሳርገንዳ ውስጥ የቀበሌ ቤቶች በሙሉ ተመዝግበው ሂደዋል። እና ያም የኮሊደር ልማት ነው እየተባለ ነው። የውርጌሳም እንግዲህ ይቀጥላል እያሉ ነው። ያው እኛ ሰላም ነበር ቅድሚያ የምንፈልገው። እንግዲህ እነሱ ያውቃሉ፣ መንግስት ያውቃል ይህንን ነገር የሚያደርገው እና እስኪ እናንተ ምን ትላላችሁ በዚህ ጉዳይ? ሰላም ቅድሚያ ብያለሁኝ እኔ እና ለዛሬ ያለኝ ቪዲዮ ይህን ይመስል ነበር። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምመለስ አላህ ሰላማችሁን ያብዛልኝ። ወሰላም አሌይኩም ወረህመቱላሂ ወበረካቱ